ኢሞ ቴሌግራም፣ ወይ ደግሞ ዋትሳፕ ላይ ታች ላይ ባለው ስልክ ደውላችሁ በመመዝገብ ትምህርታችሁን መከታተል ትችላላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክሽን ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላቶችን እንዴት በእንግሊዘኛ ፊደላት ውስጥ ተጠቅመን መጻፍ እንደምንችል በደንብ አለየ አሳያችኋለሁ። እዚ ጋር እንደምታዩቸው እነዚህ በመጀመሪያ ያሉት እነዚህ የአማርኛ ቃላቶቹ ናቸው። እነዚህ የአማርኛ ቃላቶቹ በእንግሊዝኛ ፊደላት ተጠቅመን እንዴት እንጽፋችኋል የሚለው ደግሞ ከዚህ ጋር አስቀምጨላችኋለሁ ማለት ነው። ስለዚህ እንደዚህ ዛሬ በደንብ አድርጌ አስረዳችኋለሁ። እስከ መጨረሻው ተከታተሉኝ። እኔም ከመጀመሪያው ጀምሬ እያነበው አማርኛውን አንብላችኋለሁ። እዚያ ደግሞ እንግሊዘኛውን እያደረግን እናያለን ማለት ነው። አሁን መጀመሪያ እዚኛው እንጀምራለን። እኔ አነባለሁ፣ እናንተ ደግሞ በደንብ አድርጋችሁ መከታተል ይኖርባቸዋል ማለት ነው። ይሄኛው ምን ይላል? ወደቀች ወደቀ ይችላል። ወደቀች። አሁን ወደቀች የሚለውን የአማርኛ ቃል ወደ እንግሊዘኛ ማለትም የእንግሊዘኛ ፊደላቶችን ወደቀች ወደ እንግሊዘኛ ተርጉመን ሳይሆን እዚህ ጋር ምን መማር የእንግሊዘኛ ፊደላቶችን ተጠቅመን እንዴት ወደቀች ብለን መጻፍ እንችላለን የሚለውን ዛሬ ምን ስለዚህ ይህን ከማየታችሁ ፊት በተቻለ መጠን መጀመሪያ አምስቱ አናባቢዎቹ የቴት ቦታ ይገባሉ የሚለውን በደንብ አድርጋችሁ ለመረዳት ብትሞክሩ መልካም ነው። የአናባቢዎቹ ጠቀሜታ ምን ይመስላል? ለምሳሌ ወ ስንል ወ የመጀመሪያ ፊደልነች፣ ደ የመጀመሪያ ፊደልነች፣ ቀ የመጀመሪያ ፊደልነች። ቺ ደግሞ የቸ ቢዝፍ ስድስተኛ ነች። አሁን የመጀመሪያ ፊደላቶች አናባቢ ማንን ይጠቀማሉ፣ ሁለተኛ ፊደላቶች ማንን ይጠቀማሉ፣ ሶስተኛ ፊደላቶች እያላችሁ እስከ ስምንተኛው አስገዲ ቃላ ሆያት እስከምንላቸው ድረስ ቦታቸውን በደንብ አድርጋችሁ ለይታችሁ ማወቅ ይጠበቅባቸዋል ማለት ነው። አሁን እዚህ ጋር እነዚህ ሶስቱ የመጀመሪያ ፊደል ናቸው። ስለዚህ የመጀመሪያ ፊደላቶች ደግሞ አናባቢ ኢ ነው የሚጠቀሙ ያችሁ። ከዚህ ጋርም ኢ እናስገባልን፣ ከዚህ ጋርም ኢ እናስገባልን፣ እዚህ ጋር ኢ ይገባል። ወ ማለት ደብልዩ፣ ደ ዲኢ፣ ቀ ኬኢ። ቺ ግን ስድስተኛ ፊደል ስለሆነች አናባቢ አንጠቀም፣ ሲኤች ብቻ ሲኤች። አሁን ቸ የመጀመሪያ ፊደል ብሆን ኑሮ ሲኤች ኢ እናደረግ ነበር። ሲኤችኢ እንደነዚህ ሲኤችኢ እናደርግ ነበር ማለት ነው ነገር ግን ምንድነው ስድስተኛ ፊደል ስለሆነ አናባቢ አልተጠቀምንም ሰው ይህ ምን ይላል ወደቀች ወደቀች ይላል ኦኬ ወደ ሁለተኛው ስንመጣ ደግሞ እዚጋ ከበረ ከበረ ከበረ አሁን እዚህ ጋር ከበረ የሚለው ሶስቱ ምንድን ናቸው? የመጀመሪያ ፊደላቶች ናቸው ሶ የመጀመሪያ ፊደላት ከሆኑ ደግሞ አናባቢ ኢ ነው የምንጠቀም ብያችኋል። አሁን እዚህ ጋር ማስተዋል ያለባችሁ ሶስቱም ቦታ ላይ ምን መጠቀም እንዳለብን ነው፣ አናባቢ ኢ መጠቀም እንዳለብን ማለት ነው። አሁን ከስንል ስንል ኬኢ ነው፣ በቢኢ ነው፣ ረ ደግሞ አርኢ። አያችሁ፣ ሶስቱም ኢ ኢ ኢ ተጠቀመ። ለምን ሶስቱም የመጀመሪያ ድምፆች ስለሆኑ። ስለዚህ ምን ይላል? ከበረ ተብሎ ይነበባል። ከበረ እሺ ወደ ከተሲት መጣ ደግሞ እዚ ጋ ተመገበች፣ ተመገበች፣ ተመገበች እዚ ጋ። አሁን ከተጀመረ እስከ በስከ አራቱ የመጀመሪያ ድምፅ ናቸው። ቺ ደግሞ እዚ ጋ እንደነገሯቸው እንደነገርኋቸው ስድስተኛ ድምፅ ናቸው። ስለዚህ አራቱ ኢ ያስገባሉ። ቺ ደግሞ አናባቢ አታስገባም። ስለዚህ ቲ፣ ተ፣ ኤም፣ መ፣ ጂ፣ ገ፣ ቢ፣ በ ሲኤች ደግሞ ቺ። ስለዚህ ምን ይላል? ተመገበች ተመገበች ብለን መጻፍ እንችላለን ማለት ነው። ኦኬ ወደ ቀጠች ስንመጣ ደግሞ ደሞ እዚህ ጋ ማ ወቅ ማወቅ ማወቅ። አሁን ማወቅ የሚለው ማ አራተኛ ድምፅ ነች። ስለዚህ አራተኛ ድምጾች ደግሞ አናባቢ ኤ ነው የሚጠቀሙ። ኤ ወ የመጀመሪያ ፊደል ነች። ኢ እንጠቀማለን ወ ቅ ደግሞ ቅ ደግሞ ስንተኛ ፊደል ነች? ማ ማለት ኤምኤ ነች። ኤምኤ ኤ ወ ደብሊው ኢ ቅ ደግሞ ኬ ብቻ። ስለዚህ በአንድ ላይ ማወቅ ማወቅ ቀ። ቤተሰቦች ግን እዚህ ጋር አንድ ነገር ማስታወል ያለባችሁ ቀ አንደ በኬ ወይም ደግሞ በኪውም ልትጻፍ ትላለች። ለምሳሌ እዚጋ ማወቅ የሚለውን ኤምኤ ደብሊው ኪው መጨረሻ ኪው ብናደርግም ማወቅ ሊሆን ይችላል። ስለዚህ የቀ ቤተሰብ ከሆኑ በኪ ወይም ደግሞ በኪው መጠቀም እንችላለን ማለት ነው። ማወቅ ብለን እንደዚህ እንጽፋለን። እሺ ወደ ቀጣይ ስንመጣ ደግሞ ሙዚቃ ቤተሰብ ቤተሰብ ቤተሰብ ይላል። ቤ ማለት በቤተሰብ አምስተኛ ነች። አምስተኛ ድምፆች ደግሞ አናባቢ ኢ ነው የሚጠቀሙ። ተ የመጀመሪያ ድምፅ ነች፣ ኢ ትጠቀማለች። ሰ ኢ ትጠቀማለች። ብ ደግሞ አናባቢ አትጠቀምም። አሁን የመጀመሪያ ድምጾች እና አምስተኛ ድምፆች ተመሳሳይ አናባቢ ኢ ይጠቀማል። ስለዚህ ቤ ለማለት ቢኢ ይሆናል። ተ ለማለት ቲኢ ይሆናል። ሰ ለማለት ኤስኢ። መጨረሻ ደግሞ ብ ለማለት ስድስተኛ ድምጽ ስለሆነች ቢ ብቻ። ከቢ ቀጥለን አናባቢ አንጠቀምም ማለት። ስለዚህ የሚላል ቤተሰብ ቤተሰብ ይላል። እሺ ከዚህ ጋር ደግሞ ማ ህ በራት ማህበራት ማህበራት ማ ማለት ኤምኤ አራተኛ ድምፅ ስለሆነች ህ ማለት ኤች ብቻ በቢኢ ራ አርኤ ት ቲ ብቻዋን ትሆናለች ስድስተኛ ድምፅ ስለሆነች። ስለዚህ ማህበራት ማህበራት ሲባል እንደዚህ ይጻፋል ማለት ነው። ከዚህ ጋር ደግሞ አዘጋጀ አዘጋጀ አዘጋጀ አለ ማለት ኤ ነው የምንጠቀም አሁን አንስጽፍ ኤ ነው የምንጀምር። አ እንደ ኤ ትነበባለች። ዘ ደግሞ ዜድ ኢ ዜድ ኢ ጋ ጂኤ አራተኛ ድምፅ ጋ አራተኛ ደግሞ እዚህ ጋ ማ ኤምኤ ብያቸዋለሁ። ጋም ደግሞ ጂኤ አናባቢ አራተኛ ድምፅ ኤ ነው የምንጠቀም። ጀ ማለት የመጀመሪያ ድምፅ ጀኢ ጀኢ። ስለዚህ ይህ ምን ይላል? አዘጋጀ አዘጋጀ ይላል። እሺ ወደ መጨረሻው ስንመጣ ደግሞ እዚህ ጋ ገ ንዘብ ገንዘብ ገንዘብ። አሁን እዚህ ጋር ገ የመጀመሪያ ፊደል ነች፣ ን ስድስተኛ ነች፣ ዘ የመጀመሪያ ነች፣ ብ ስድስተኛ። የመጀመሪያ፣ ስድስተኛ፣ የመጀመሪያ፣ ስድስተኛ። ስለዚህ የመጀመሪያ ድምፅ ገ አናባቢ ኢየው ጂ ኢ የመጀመሪያ ድምፅ ስለሆነች፣ ን ስድስተኛ ነች፣ ኤን ብቻ። ከኤን ቀጥሎ አናባቢ የለም፣ ኤን ብቻ ን። ዘ ደግሞ የመጀመሪያ ድምፅ ነች፣ ዜድ ኢ፣ ዜድ ኢ ዘ ብ ስድስተኛ ነች ቢ ብቻ። ስለዚህ ምን ጋር ገንዘብ ገንዘብ ይላል። ስለዚህ እንደዚህ እያደረግን የተለያዩ ቃላቶችን መለማመድ ይቻላል ማለት ነው። እዚህ ጋር አሁን ወደቀች ስንል ወደቀች፣ ከበረ፣ ከበረ፣ ተመገበች፣ ተመገበች፣ እያችሁ ማወቅ፣ ማወቅ፣ ማወቅ፣ ቤተሰብ፣ ቤተሰብ፣ ማህበራት፣ ማህበራት፣ እሺ፣ አዘጋጀ፣ አዘጋጅና መጨረሻ ደግሞ ገንዘብ ሚለውን እንደዚህ ጽፈ ማለት ነው። እንደዚህ እያደረጋችሁ የተለያዩ ቃላቶችን መለማመድ ትችላላችሁ ማለት ነው። ቀጣይ ደግሞ በሌሎች ቪዲዮዎች አማርኛ፣ እንግሊዝኛ፣ ሂሳብ እና ሌሎችን ትምህርቶችን ለእየሰራው ለቃሉ እየገባችሁ መከታተል ትችላላችሁ። ተመዝገባችሁ መማር ከፈለጋችሁ ደውሉ። ስልክ ታች ላይ አለላችሁ። መልካም ጊዜ። ባይ ባይ።